አሰላሙ አሌይኩም ወረሕማቱላህ ወበረካቱሁ። ዛሬም ደስ በሚል እና አስተማሪ በሆነ ታሪክ ተመልሰናል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። አስተያየት ካላችሁ ኮሜንት ስር አስቀምጡልን። በአንድ ወቅት አንድ ወጣት በመልኳ ውብ የሆነችን ሴት ያገባል። ሁለቱም እርስ በእርስ ተዋደው ይኖሩ ነበር። አንድ ቀን ባልየው ለስራ ረጅም ጉዞን ለማድረግ ይገደዳል። ነገር ግን ሚወዳት ሚስቱን ብቻዋን ቤት ውስጥ እንድትቀመጥ አልፈለገም። እሱ እስኪመለስ ድረስ እየተንከባከበ የሚጠብቅለትን ሰው ፈለገ። ነገር ግን ከወንድሙ ውጪ ማንንም አላገኘም ነበር። ወንድሙ ጋርም ሄዶ ለንግድ ለተወሰኑ ቀናት ከዚህ ሊሄድ ነው፣ ሚስቴንም ብቻዋን ቤት ውስጥ እያት መሄድ አልፈለግኩም። ስለዚህ አንተ ጋር አምጥቻታለሁ። አንተ በስተ ትክክል እንደምትንከባከባት ተስፋ አደርጋለሁ አለው። ወንድሙም አብሽር፣ እኔ አለሁ፣ ምንም አትሆንም። አንተ ብቻ አላህ በሰላም ይመልስህ አለው። ባልየው ሚስቱ የሚጠብቅለት ሰው ስላገኘ ውስጡ ተረጋግቶ ጉዞውን ጀመረ። እናቶችንም አለፉ። ወንድምየውም ይየውም የወንድሙን ካደ አደራ ካደ። የወንድሙን ሚስት ወደ ራሱ አባብሎ ይጠራት ጀመር። እምቢ እንዳትይኝ እያ እያለ ያስፈራራት ጀመር። ነገር ግን ምስኪኗ ልጅ በኢማኗ ላይ ጠንካራ ነበረችና እምቢ አለችው። ባልየውም በተመለሰ ጊዜ ወንድሙ ወዲያውኑ ሄዶ ሚስትህ በጣም ባለጌናት፣ አንተ ስትሄድ እኔን አባብላ ወደ ራሷ እየጠራችኝ ነበር አለው። ባልየውም የወንድሙን ንግግር ሲሰማ በጣም ተናደደ። ከሚስቱ እውነት መሆኑንና አለመሆኑን ሳያረጋግጥ ከዚህ በኋላ ካንቺ ጋር ምኖር አልፈልግም ከቤቴ ወጪ ልኝ ብሎ አባረራት። ሚስትየውም የምትወደው ባሏ የሷን ሐሳብ ሳይሰማ ከቤት ስላባረራት በጣም አዘነች። በመንገዷ ላይ እየሄደች ሳለ አንድ ሽማግሌና አገኘች። አሳዛኝ ታሪኳንም ለአዛውንቱ አጫወተችው። አዛውንቱም ታሪኳን ሲሰማ በጣም አዘንላት። የምትሄድበትና የምትሸሸግበትን ቦታ ስለሌለ ከሱ ጋር ሊያኖራት አሰበ። አዛውንቱ ከሱጋር ጋር የሚኖር አንድ ሕፃን ልጅ ነበረው። ይህን ህፃን ልጅ እየጠበቀች እሱ ጋር እንድትኖርና በወር ደሞዝ እንዲሰጣት ከሷ ጋር ተስማማ። በአዛውንቱም ሐሳብ ምስኪኗ ልጅ በደስታ ተስማማች። የአዛውንቱ አንድ አገልጋይ ወጣት ልጅ ነበር። ይህም ወጣት ይህችን ምስኪን ልጅ ወደ ራሱ እያባበለ ይጠራት ጀመር። ነገር ግን ምስኪኗ ልጅ በኢማኗ ላይ ጠንካራ ነበረችና እምቢ አለችው። አረመኔውም ወጣት እምቢ ምትኝ ከሆነ ከበድ ያለ ነገር ነው ማደርገው አላት። ነገር ግን እሷ የፈለግከውን ነገር ማድረግ ትችላለህ ከእኔ ጋር አላህ አለ አለችው። በንግግሯም የተበሳጨው ወጣት የአዛውንቱ ህፃን ልጅ ገደለው። ከዛም ለአዛውንቱ ሄዶ ይሄ ህፃን ልጅ እቺ አረመኔ የገደለችው ብሎ አላከከባት። አዛውንቱም ይህንን ሲሰማ በጣም ተናደደ። ነገር ግን አላህን እሚፈራ ስለነበር ከአላህ ዘንድ አጅሩን ተሳሰበ። ልጅቷንም ጠራትና እኔ አፉ ብዬሻለሁ። ከዚህ በኋላ ግን ከዚህ የበለጠ እዚህ እኔ ጋር እንድትቆየ አልፈልግም። ከዚህ በላይ እኔ ጋር እንድትቆየ አልፈልግም አላትና እስካሁን ለሰራሽበት ብሎ ሁለት ወርቅ አውጥቶ ሰጣት። ምስኪኗም ልጅ ያ አረመኔ ወጣት ባደረገባት ጭካሬ በጣም አዘነች። ምንም ሳትናገርም ቤቱን ለቃ ወጣች። በመንገዷ ላይ እየሄደች ሳለ የሆነን ሰውዬ ሰዎች ከበው ሲደበድቡት ተመለከተች። ወደ እነሱም ጠጋ አለችና ይሄ ወጣት ምን አድርጎ ነው እንደዚህ የሚመታው ብላ ጠየቀች። ሰዎችም እዳ ኖሮበት ዕዳውን ስላልከፈለ ነው ምን መታው አሏት። ምስኪኗም ልጅ ወጣቱ ስላሳዘናት ወደሱ እሱ ጠጋ አለችና እዳህ ምን ያህል ነው ብላ ጠየቀችው። ሰውዬውም ሁለት ዲናር ነው ብሎ ነገራት። ምስኪኑ ልጅ ምንም ሳታቀማማ ከሽማግሌው የተቀበለችውን ሁለት ወርቅ ሰጠች። ይኸው እዳህን ክፈል አለችው። ሰውየውም እዳውን ከከፈለ በኋላ እሷ ጋር መጥቶ አመሰገናት። የእኔ ጓደኛ ሆነሽ ከኔ ጋር መስራት ትፈልጊያለሽ እነ አላት። ምስኪኑ ልጅ አው ብላ መለሰችለት። ወጣቱም የዚህ መንደር ሰዎች በጣም ከባድ ናቸው፣ ይህን መንደር ለቀን ይሄድ አላት። እሷ ምንም ሳታቀማማ በሐሳቡ ተስማማች። በመርከብ እንደሚሄዱ ነገራት። ወደ መርከቡን በደረሱ ጊዜ አንቺ ቀድመሽ ውጪ ያላት። ከዛም ወጣቱ ወዲያውን ወደ መርከቡ ባለቤት ሄደና እቺ ሴት የኔ ባሪያ ናት፣ እንደምታዩት በመልኳ ውብ ናት፣ ለሸጥላችሁ ፈልጋለሁ አለው። ከመርከቡ ባለቤት ጋርም በዋጋ ተደራድሮ እዛው ሸጣት። ይሄ ሁሉ ነገር ሲካሄድ ግን እሷ ምንም አታውቅም ነበር። ምስኪኗም ልጅ ዞር ብላ ስትመለከት ወጣቱ በዋጋ ሲደራደር ተመለከተችው። ወጣቱም እሷን እንደ ካዳ ታወቀች። በጣም ማዘነች። በሰውየውም ተግባር በጣም ተገረመች። በዚህም ልክ ሰውን ማመን እንደሌለባትም ገባት። ነገር ግን የአላህ ፈተና ነው ብላ አለፈች። የመርከቡ ሰዎችም ከዚህ በኋላ አንቺ የኛ ባሪያ ነሽ፣ ምን ልሽን ነገር ሁሉ እሺ ማለት አለብሽ አሏትና ወደ ራሳቸው አባብለው ይጠሯት ጀመር። ነገር ግን እሷ እንቢ አለች። የፈለጋችሁትን ነገር ማድረግ ትችላላችሁ፣ ነገር ግን ከኔ ጋር ጌታ ያለ አለቻቸው። ብዙም ሳይቆይ በመርከብ ላይ ሳሉ ትልቅ ማዕበል ተነሳ። መርከቧንም ያናውጣት ጀመር። መርከብ ውስጥ የነበሩት ሰዎች ሁሉ ሰመጡ። ከነሱ ውስጥ የተረፈችው ያቺ ምስኪን በአላህ የምታምነው ልጅ ብቻ ነበረች። የዛ መንደር ንጉስ፣ በዛ አካባቢ ላይ ይህንን እየተመለከተ ነበር። ከሩቅም ያቺን ምስኪን ልጅ ሲመለከታት ወታደሮችን አዞ ወዲያውኑ እንዲያወጣት አደረጉ። ወደ ቤተ መንግስቱ ወስዷት፣ እሷ እስክትነቃ ድረስ ይንከባከባት ጀመር። ምስኪኗም ልጅ ከነቃቸው በኋላ ታሪኳን ሙሉ ለንጉሡ አጫወተችው። ንጉሱም በጣም አዘነላትና እሷን አግብቶ እዚህ መኖር እንደምትችል ነገራት። ምስኪኗም ልጅ ከብዙ ስቃይና እንግልት በኋላ አላህን ባለማመጿና ለአላህ ታማኝ መሆኗ ለዚህ ትልቅ ደረጃ አደረሳት። ቀናቶችም አለፉ። ንጉሱም በጠና ታመመና ወደ አኼራ ሄደ። ሰዎችም ያ ፈራጅ ንጉስ ስለሞተ በሱ ቦታ ተተክቶ ሚስቱ እንድታስተዳድር አደረጉ። በመካከላቸውም የምትፈርደው ፍርድ ተቀባይነት እንዳለው አጸደቁላት። ይህች ምስኪን ጀግና ሴት የከተማው ሰዎች ሁሉ እንዲሰበሰቡላት አደረገች። የከተማው ወንድ ሁሉ በእሷ ጋር እንዲያልፍ አደረገች። እያለፉም ሳለ ባሏን ተመለከተችው። አስቆመችውና ከፊት ለፊቷ እንዲቆም አደረገች። ቀጥሎም የባሏ ወንድም ሲያልፍ ተመለከተች። እሱንም ከባሏ ጎን እንዲቆም አደረገች። ያ አዛውንትም ሲያልፍ ስትመለከተው እሱንም አስቆመችውና ከፊት ለፊቷ አደረገችው። የሐሷኔ ካዳት የአዛውንቱ አገልጋይ በሷ ጋር ሲያልፍም ስትመለከት ከአዛውንቱ ጎን እንዲቆም አደረገች። አረመኔውም ከሰው እጅ ነፃ ያደረገችውን ወጣት ሲያልፍ ስትመለከተው እሱንም ከፊት ለፊቷ አቆመችው። ወደ ባሏም ጠጋ አለችና፣ ወንድምህ ክዶሃል። ጨዋ የሆነችን ሴት በብልግና ስለሰደበ ሰማንያ ይገረፋል። አንተ ግን ከቅጣቱ ነፃ ነህ አለችው። ቀጥላም ወደ አዛውንቱ ጋር ሄደች። የአንተ አገልጋይ ባሪያህ ክዶሃል። ልጅህን የገደለው እሱ ነው። ሰው የገደለ ይገደላልና እሱም ይገደላል አለችው።